የስቅለትና ፋሲካ በዓላት በድምቀት ከሚከበርባቸው ሀገራት መካከል አንዷ ናት እስራኤል። ህዝበ ክርስቲያኑ በኢየሩሳሌም የኢየሱስ ክርስቶስን የስቅለትና የትንሳኤ በዓል ተገኝቶ ማክበር የሕይወት ዘመን ጉጉቱ ነው። በዛ የሚከበረውን ሃይማኖታዊ ስርዓት መታደም ደግሞም ኢየሩሳሌምን መርገጥ መባረክም ተደርጎ ይወሰዳል። ነገር ግን በምድረ እስራኤል ተገኝቶ ይህን ታላቅ ሃይማኖታዊ ስነ ስርዓት መታደም የሚሹ ምዕመናን ቁጥር ካለፉት ሁለት ዓመታት ወዲህ እየተቀዛቀዘ ነው። ሀገሪቱ ከሐማስ ጋር የገባችበት ጦርነት መቋጫውን ማግኘት አልቻለም። ሰላምናም ቅዱሱን ስፍራ የሚጎበኘው አማኝ ቁጥር ከሰላሙ ጊዜ እየቀነሰ መሆኑን መረጃዎች ያመላክታሉ። እስራኤልን እየመሩ ያሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ዛሬ የምትገኝበትን የከፋ ጦርነት በማወጅና በመምራት ስማቸውን በታሪክ መዝገብ አኑረዋል። እሳቸው ከጎርጎሮሳውያኑ 1996-1999 እና ከ2009-2021 ሀገራቸውን በጠቅላይ ሚኒስትርነት መርተዋል። ከ2022 ጀምሮ ደግሞ ለአራተኛ የስልጣን ዘመን በተመሳሳይ የመሪነት ስፍራ ላይ ተቀምጠዋል። በአጠቃላይ ከ 17 ለበለጡ አመታት በዚህ እርከን ሀገሪቱን እየመሩ ሲሆን ረጅም የስልጣን ቆይታን ያስመዘገቡ ጠቅላይ ሚኒስትርም ናቸው። የ76 አመቱ ቤንያሚን ኔታንያሁ ከአይሁድ ወላጆች በጎርጎሮ ሳቢያኑ 1949 የተወለዱት ኔታንያሁ እድገታቸው በምዕራብ ኢየሩሳሌም፣ በመቀጠል ደግሞ በሀገር አሜሪካ ነው። ወደ ትውልድ ሀገራቸው የተመለሱት ሀገራቸውን በመከላከያ ለማገልገል ነበር። በካፒቴን ማዕረግ የነበራቸው የአገልግሎት ዘመን አብቅቶ ከሰራዊቱ በክብር ሲሰናበቱ ወደ አሜሪካ ተመልሰው በማሳቹሴትስ የቴክኖሎጂ ተቋም ትምህርታቸውን ተከታትለው ተመረቁ። በመቀጠልም እዛው ማሳቹሴት በሚገኘውና የአመራር ማማከር ስራን በሚሰራው ቦስተን የማማከር ግሩፕ ውስጥ ሲሰሩ ቆዩ። ከዛም ከሰባት ዓመታት መለያየት በኋላ ወደ እናት ሀገራቸው ተመልሰው የዮናታን ኔታንያሁ የጸረ ሽብር ተቋምን አቋቁመው ሽብርተኝነትን ለመዋጋት ሰርተዋል። ከ1984 እስከ88 በተባበሩት መንግስታት ድርጅት የሀገራቸው አምባሳደር፣ ከ1988 እስከ91 የሀገሪቱ ምክትል የውጭ ጉዳይ ሚኒስትር፣ ከ1991 እስከ92 ደግሞ የወቅቱ ጠቅላይ ሚኒስትር ጥምር ካቢኔ ውስጥ ምክትል ሚኒስትር ሆነው ሲሰሩ ቆዩ። በስተመጨረሻ የእውቅና ዘመናቸው መምጣት ጀመረ። በ1993 ሀገሪቱን የሚያስተዳድራት መንግስት ቀንደኛ የፖለቲካ ተፎካካሪ ፓርቲው ሊኩድ ፓርቲ የአመራር ምርጫ ያደርግ ነበር። ታዲያ የፓርቲው አባል የነበሩት ኔታንያሁ በምርጫው ተሳተፉ። 52 ነጥብ አንድ በመቶ የመራጮችን ድምጽ በማግኘትም በሚያስደንቅ ውጤት ሶስቱ ተፎካካሪዎቻቸውን በመርታት የፓርቲው መሪነትን ድል ተቀዳጁ። ኔታንያሁ ከፓርቲ መሪነት ወደ ሀገር መሪነት ከፍ ለማለት መጠበቅ የነበረባቸው ሶስት ዓመታትን ብቻ ነበር። እስራኤል በ1996 ባደረገችው አጠቃላይ ምርጫ አሸንፈው የመጀመሪያው የእስራኤል ወጣት ጠቅላይ ሚኒስትር ሆኑ። ይህ ሲሆን 48 ዓመታቸው ነበር። የመጀመሪያ የስልጣን ዘመናቸው በፈተና የተሞላ ነበር። ሀገራቸው ከሶሪያ ጋር የገባችበት ውጥረት ባሰበት፣ ከፍልስጤም ጋር ያለው ታሪካዊ ጠላትነትም አገረሸ። ብዙ ነገሮች ቀላል አልሆኑላቸውም። የመጀመሪያው የስልጣን ዘመን አብቅቶ ምርጫ ሲደረግ በለስ አልቀናቸውም። እስከናካቴው ከፖለቲካው ዓለም ጠቅልለው ወጥተው ፊታቸውን ወደ ግል ስራ አዞሩ ግን አላችላቸውም ተመልሰው የውጭ ጉዳይ ሚኒስትር እንዲሁም የፋይናንስ ሚኒስትር በመሆን በሀገሪቱ ምጣኔ ሀብታዊ እድገት ትልቅ ጉልህ አዎንታዊ ሚናን ተጫወቱ። በመቀጠልም ለቀውት ወደ ነበረው የሊኩድ ፓርቲ አመራርነታቸው ተመለሱ። በ2009 የሀገሪቱ ፓርላማ ምርጫ ከሌላ ቀኝ ዘመን ፓርቲ ጋር ጥምር መንግስት በመመስረት ዳግም ወደ ጠቅላይ ሚኒስትርነት ወንበሩ መጡ። በዳግም የጠቅላይ ሚኒስትርነት ዘመናቸው ዲፕሎማሲውን ጨምሮ በበርካታ ዘርፎች ታላላቅ ስራዎችን ስለመስራታቸው ይነገርላቸዋል። በዛው ልክ ኑሮ ከበደን ባሉ የሀገራቸው ዜጎ ሀይሎች ተቃውሞ በርቶባቸው የራስ ምታት ሆኖባቸውም ነበር። ለሶስተኛ የስልጣን ዘመን ሀገሪቱን ከማስተዳደር ግን አላስቀራቸውም። ፈተናቸውም በዛው ልክ መቋጫ አላገኘም። የፖለቲካ ሕይወታቸው በመውጣትና መውረድ የታጀበው ኔታንያሁ በዓለም አቀፍ ሕግ ሕገ ወጥ ተብለው በተፈረጁ የግዛት ማስፋፋትን በመሳሰሉ ተግባራት በርካታ ወቀሳዎች ይሰነዘሩባቸዋል። ከ1967ቱ የስድስቱ ቀናት ጦርነት ወዲህ የእስራኤል ጦር በዌስት ባንክ ወረራዎችን አድርጎ በርካታ ዜጎቹን በስፍራው አስፍሯል። ጉዳዩን የዓለም ማህበረሰብ ሕገ ወጥ ቢለውም እስራኤል ግን አትቀበለውም። ሰፈራው በርካታ ፍልስጤማውያን ከእናት ምድራቸው እንዲፈናቀሉ ያደረገ ሲሆን በቀጠናው ያለውን ውጥረት አብሶታል፣ ለጦርነትም ምንጭ ሆኗል። በዚህ የእስራኤል ተግባር ኔታንያሁ ዋነኛ ሰው ናቸው። ከሙስና ጋር በተያያዙ ወንጀሎች ተከሰው የጠቅላይ ሚኒስትርነት ስራቸው ሲቀር ከሁሉም ኃላፊነቶቻቸው እንዲነሱ ተደርገውም ነበር። ይባሱንም ከ2022 ምርጫ አስቀድሞ በሰኔ 2021 ከጠቅላይ ሚኒስትርነታቸው እንዲወርዱ ተደረገ። እጅ አልሰጡም። በፓርቲያቸው ውስጥ ጠንካራ አመራርን በማድረግ ፓርቲያቸው የ2022 ምርጫ ዳግም እንዲያሸ አሸንፎ ነ እርሳቸውም ለጥቂት ጊዜያትም ቢሆን ወደ ተገፉበት የጠቅላይ ሚኒስትርነት ወንበራቸው ተመልሰው ይኸው እስከዛሬ አሉ። እንደ ወትሮ ሁሉ ዛሬም ግን የመሪነት ዘመናቸው በውጥረት የታጀበ ነው። እንዲሁም ከመቼውም ጊዜ በበለጠ የአሁኑ የስልጣን ዘመናቸው የከበደ እንደሆኑ ይነገራል። ከ2023ቱ የጥቅምት ሰባት የሐማስ አስከፊ ጥቃት በኋላ ሀገራቸው በጋዛ ምድር ከሐማስና አጋሮቹ ጋር የገባችው ጦርነት ከዕለት ዕለት አስከፊነቱ እየባሰ ቀጥለዋል። ቢቢ በሚል ቅጽል ስም የሚታወቁት ኔታንያሁ በግል ህይወታቸው ሶስት ጊዜ ትዳር መስርተው የነበረ የነበረ ሲሆን የሶስት ልጆች አባትም ናቸው ከፖለቲካ መሪነታቸው ባሻገር ጸሐፊም ናቸው በርካታ መጽሐፍትን ለንባብ ያበቁ ሲሆን አብዛኞቹ ሽብርተኝነት ላይ የሚያጠነጥኑ ናቸው በከፋ የጦርነት ሁኔታ ውስጥ የምትገኘውን ሀገራቸውን እየመሩና በእሳቸው ትእዛዝ በጋዛ ንጹሀን ላይ የሚደርሰው ሞትና መፈናቀል በሚያወግዙ ማህበረሰብ እየተተቹም ቢሆን ቢቢ ዛሬን ዘልቀዋል የስቅለትና የፋሲካ በዓልን በኢየሩሳሌም ተገኝቶ ለማሳለፍ ጉዞን ማድረግ ለሚፈልገው ህዝበ ክርስቲያን መቋጫ ያላገኘው ጦርነት ዛሬም ስጋት ሆኖ ቀጥሏል